ብሔራዊ ቡድኑ በፈለገው ሰዓት ሁሉ ከኦሎምፒክ እስከ ዓለም ዋንጫ የቁርጥ ቀን ልጅ ሆኖ አገልግሏል። በነዲያጎ አርማንዶ ማራዶናና ሊዮኔል ሜሲ ሀገር መፈጠሩ ምናልባትም ስሙ ገኖ እንዳይነሳ አድርጎት ይሆናል እንጂ የእግር ኳስ ስፖርትን አንስተን የእሱን ደንቅ ክህሎት ሳያሞካሹ ማለፍ አይቻልም። በክለብ እግር ኳስ ከማንችስተር እስከ ማድሪድ አለፍ ሲልም እስከ ፓሪስ ብዙ ውጣ ውረዶችን አሳልፈዋል። የህይወትን የዝቅታ ጊዜንም ከልጅነቱ ኖሮት ያለፈው ይህ ኮከብ ከሰል ነጋዴ ቤተሰብ ውስጥ ተነስቶ ዓለም አቀፍ ተጽዕኖ ፈጣሪም ለመሆን በክቷል ሰላም፣ ጤና ስጥልን ውድ የቻናላችን ቤተሰቦች። ዛሬ ወደ ደቡብ አሜሪካ ቅንተን ከዝቅታ እስከ ከፍታ በብዙ ውጣ ውረዶችና አይበገርነት የተሞላውን የአርጀንቲናውን ኮከብ አንሄል ዲማርያ ህይወት ልናስቃኛችሁ ወደደን። ከነፃነት ታጋዩ ቼኩቬራና እግር ኳስ ጠበብቱ ሊዮኔል ሜሲ ትውልድ ስፍራ ሮዛሪዮ የተገኘው ይህ ኮከብ ከልጅነቱ እስከ ዓለም አቀፍ የክለብ እግር ኳስ መንገዱ ብሎም በብሔራዊ ቡድን ስላሳለፈባቸው የሐዘንና የደስታ ጊዜያት የምናስቃኛችሁ ይሆናል። እስከ ዝግጅታችን ፍጻሜ አብራችሁን ትቆዩ ዘንድ የአክብሮት ግብዣችንን እናቀርባለን። እንደ አውሮፓውያን ዘመን ቀመር በወርሃ ታህሳስ በ14ኛው ቀን በ1988 በሮዛሪዮ የተወለደው አንሄል ዲማሪያ ገና ከልጅነቱ በህይወት ፈተና ውስጥ ማለፍ ግድ ብሎታል። ዲማሪያ ስለ ልጅነቱ መለስ ብሎ እንዲህ አስታውሳል። የቤታችን ግድግዳ ነጭ ቀለም የተቀባው ግና ነጭ ሆኖ ማየቴን አላስታውስም። መጀመሪያ ግራጫ መልክ ነበረው። ቀስ በቀስም በከሰል የተነሳ ወደ ጥቁርነት ተቀየረ። አባቴ ከሰሎቹን በፌስታ ላይ እያሰረ የሚያዘጋጀውና ለማከፋፈል ዝግጁ የሚያደርጋቸው ከቤታችን ጓሮ ነበር። እውነቱን ለመናገር ቆሻሻ ቢዝነስ ነው። እሱ ብቻ አይደለም ይህን የሚሰራው፤ ከትምህርት ሰዓት በፊት እኔና ትንሽ ዋቴ እናግዘዋለን። በዛን ወቅት ዘጠኝ ወይም 10 ዓመት አካባቢ እንደነበር ትዝ ይለኛል። ከሰል የሚወስደው መኪና ሲመጣም ከጓሮ በኩል የታሸጉትን ከሰሎች ይዘን በሳሎን በማለፍ ወደ መኪናው መጫን ይኖርብናል። ለዛም ነው የሳሎኑ ግድግዳ ቀስ በቀስ ከነጭ ወደ ጥቁር የተቀየረው። አባቴ ቤታችንን ከመሸጥ ያዳነውና እኛ እንድንኖረ ያደረገው በዛ መንገድ ነው። እኔ በጣም ትንሽ ልጅ ሳለው ለተወሰኑ ጊዜያት ቤተሰቦቼ ጥሩ የኑሮ ደረጃ ላይ ነበሩ። አባቴ ለሆነ ሰው መልካም ነገር ማድረግ በመፈለገው ግን የህይወታችን አቅጣጫ መስመሩ ተቀየረ። አንድ ጓደኛው በብድር ለሚገዛው ቤት ተያዥ አድርጎ አስፈረመው። አባቴም ስላመነው ነገሩን ከማድረግ ወደ ኋላ አላለም። በዚህ መሃል ታዲያ ጓደኛው ብድሩን ከፍሎ ለመጨረስ ይቸገራል። አንድ ቀንም ከአካባቢው ተሰወረ። ስለዚህ ባንኩ ቀጥታ ወደ አባቴ መጣ። ብድሩን በሱ ቦታ እየከፈለ የመቀጠልና እኛን የመመገብ ሁለት ኃላፊነቶችን መሸከምም ግድ ሆነበት። የመጀመሪያ ቢዝነሱ የከሰል ንግድ አልነበረም። የቤታችንን ፊት ለፊት ወደ መለስተኛ ሱቅ በመቀየር በፈሳሽ መልክ የሚገኙ የንጽህና ምርቶችን በትናንሽ ብልቃቶች በመቀነስ ይሸጥ ነበር። እኛ አካባቢ ሰው ከሆናችሁ ወደ ትላልቅ መሸጫ መደብሮች በመሄድ እንደዚህ አይነት ምርቶችን አትገዙም፤ ምክንያቱም ውድ ናቸው። ስለዚህ የሰፈራችን ሰዎች እኛ ቤት በመምጣት በትናንሽ ብልቃቶች የተቀነሱትን እነዚህም ምርቶች ይገዙ ነበር። አንድ ቀን የሆነ ሕፃን ልጅ ራሱን አደጋ ውስጥ ከቶ ቢዝነሱን እስኪያበላሽ ድረስ ሁሉም ነገር በጥሩ መልኩ መሄዱንም ቀጥሏል። አዎ ያ ልጅ እኔ ነኝ። አስቸጋሪ ልጅ አልነበርኩም፣ ግን ጠቅበጽባዥ አይነት ባህሪ ነበረብኝ። አንድ ቀን ግን ታዲያ እናቴ በተለመደው ሥራዋ ላይ ሳለች በሩ ደንበኞች እንዲገቡ በማለት ክፍት መሆኑን የተመለከትኩት እኔ ድክ ድክ እያልኩ በበሩ ወጥቼ ራሴን መሃል መንገድ ላይ ያገኘሁት። በፍጥነት ከሚመጣ መኪና ከመመታት ያዳነችኝም ፈጥና ከቦታው ዞር ያደረገችኝ እናቴ ነበረች። እሷ እውነቱን አስታውሳ ስትናገር ክስተቱን ድራማዊ አድርጋ ነው። ያኔ እዛች ትንሽዬ ሱቃችን የመጨረሻ ቀን ሆነ። እናቴም ለአባቴ ይህን ሥራ መቀጠል ለአደጋ እንደሚያጋልጥ ነገረችው። በዛን ሰዓት ነበር ከሳንቲያጎ ዴሌስትሮ ከሰል ጭኖ የሚመጣ መኪና እንዳለ አባቴ ሰማው። የሚገርመው ነገር ለመሸጥ ራሱ ገንዘብ አልነበረንም። ይህንን ተከትሎም አባቴ ሰውየውን የተወሰኑትን የመጀመሪያ ሽያጮች በዱቤ እንዲሸጥልን ማግባባት ነበረበት። እኔ ወይም እህቴ እንደ ከረሜላ ያሉ ጣፋጭ ነገሮችን ግዛልን ብለን ለአባቴ ስንነግረውም ለሁለት ቤቶችና ከሰል ሙሉ ለሆነ መኪና እየከፈልኩ ነው ይለን ነበር አስታውሳለሁ። አንድ ቀን ትምህርት ቤት ከመሄዴ በፊት አባቴን ሳግዘው፣ ቅዝቃዜና ኃይለኛ ዝናብ ነበር። ከበላያችን ያለው ደግሞ አነስተኛ ጣሪያ ነው። እጅግ ከባድ ነበር። ከጥቂት ሰዓታት በኋላ ትምህርት ቤት ሄድኩ። እኔስ ወደ ክፍል ስገባ ሙቀትን አገኘው። አባቴ ግን በዛ ቅዝቃዜ ሙሉ ቀን ስራውን መቀጠል ነበረበት። የዛን ቀን ዝናብ ነው አልሽጥም ብሎ ቢተው ለዕለቱ የሚሆንን ምግብ ራሱ ላናገኝ እንችላለን። አንድ ቀን ለራሴ የሆነ ሰዓት ላይ ሁሉም ነገር ወደ መልካም ይቀየራል ብዬ ስነግረው ትዝ ይለኛል። ለዚህ ደግሞ እግር ኳስ ውለታ አለብኝ። አንዳንዴ ቀዥቃዣ መሆን ይከፍላል መሰለኝ ገና በለጋ እድሜ ነው እግር ኳስ መጫወት የጀመርኩት። ይህ ቀዥቃዣነቴ እናቴን ስላሳሰባት ዶክተር ጋር ወስዳኝ፣ ቀኑን ሙሉ መሮጣ አያቁምም ምን ላድርግ ስትል ጠየቀችው። ዶክተሩም ጥሩ አርጀንቲናዊ ዶክተር ነበርና ነገሩን እንደ በሽታ ሳያይ ቀለል አድርጎ እግር ኳስ የዚህ መፍትሄ ነው ሲል መለሰላት። እግር ኳስ ሕይወቴም በዚህ መልኩ ተጀመረ። ራሴን ለዚህ ስፖርት አሳልፌ ሰጥቼ ነበር። ኳስ መጫወት ከማብዛት የተነሳ በየሁለት ወሩ ጫማዬ ከጥቅም ውጭ ሲሆንና አዲስ ለመግዛት ገንዘብ ስላልነበረን እናቴ በማጣበቂያ ስታያይዝልኝ አስታውሳለሁ። ሰባት ዓመቴ ሳለው ጥሩ ተጫዋች ነበርኩ መሰለኝ፤ ለሰፈራችን ቡድን 64 ጎሎች አስቆጠርኩ። አንድ ቀንም እናቴ ወደ መኝታ ክፍል መጥታ ሬዲዮ ጣቢያው ሊያናግር ይፈልጋል አለችኝ። ወደ ሬዲዮ ጣቢያውም ለኢንተርቪው ሄድኩ። አይናፋር ስለነበርኩ ብዙም አላወራውም። በዛው ነው ዓመት አባቴ ከሮዛሪዮ ሴንትራል የታዳጊዎች ቡድን አሰልጣኝም አንድ ስልክ ጥሪ ደረሰው። አሰልጣኙ እዛ እንድጫወት እንደሚፈልግ ለአባቴ ነገረው። አባቴ የኒዎልስ ኦልድ ቦይስ የልብ ደጋፊ ነው፣ እናቴ ደግሞ የሮዛሪዮ ሴንትራል። በሮዛሪዮ ካላደጋችሁ ይሄ ደርቢ ምን ማለት እንደሆነ አትረዱትም። ህይወት ወይም ሞት ያህል ዋጋ ያለው ደርቢ ነው። ሁለቱ ሲጋጠሙም አባቴ እና እናቴም ቡድኖቻቸውን ከልብ ይደግፋሉ። ያሸነፈው ቡድን ደጋፊ ወሩን ሙሉ የተሸናፊ ቡድን ደጋፊን ሲያበሽቅ ይቆያል። ስለዚህ ከሴንትራል ሲደወልልኝ እናቴ ምን ያህል ደስተኛ እንደነበረች ማሰብ አይከብዳችሁም። አባቴ በበኩሉ ሩቅ ነው፣ 9 ኪሎ ሜትር ይፈጃል፣ መኪና የለንም፣ እንዴት እናደርሰዋለን አለ። እናቴ ደግሞ አታስብ፣ እኔ ወስዷለሁ አለች። በዚህን ጊዜ ነበር ከግራሲየላ ጋር የተዋወቅ ነው ግራሲላ እናቴ ሁል ጊዜ እኔን ወደ ልምድ የምታደርስበት ያረጀችና የዛገች ቢጫ ሳይክል ነበረች። ሳይክሏ ከኋላ የአንድ ሰው ማስቀመጫና ከፊት ደግሞ ባስኬት አላት። ትንሿ እህቴ ከእኛ ጋር መሄድ ስለነበረባትም አባቴ ከእንጨት መቀመጫ ሰርቶ ከሳይክሉ ጋር አያያዘው። እህቴም እዛ ላይ ተቀምጣ አብራን ትሄድ ነበር። አስቡት፣ በዝናብ በብርድ ሆነ በጨለማ አንዲት ሴት ልጇን ከጀርባ አድርጋ አንደኛዋን ደግሞ ከጎና አስቀምጣ በአስቸጋሪ ሰፈሮች ውስጥ እየተሽሎኮሎከች ዘወትር ስትጓዝ፣ እናቴ ምንም አልበገራትም። ፔዳሉን እየመታች ካሰብኩበት ስታደርሰኝ ይኖራለች። ግራሲየላ የምንፈልገው ቦታ አድርሳናለች። በሴንትራል የነበረኝ ጊዜ ቀላል አልነበረም። ለእናቴ ባይሆን እንደውም ሁለት ጊዜ ኳስ መጫወት ላቋረጥ ነበር። 15 ዓመት የሳለው በሚፈለገው ልግ አላደግኩም። አሰልጣኝ ደግሞ አስቸጋሪ ነው። በአካላዊ ሁኔታቸው ጠንካራ የሆኑትን ብቻ እያሰለፈም ቀጥሏል። ይሄ ደግሞ የእኔ ባህሪ አይደለም። አንድ ቀን በሳጥን ውስጥ ለቴስታ ባለመዝለሌ በለምዱ መጨረሻ ተጫዋቾችን ሰብስቦ አንተ ማፈሪያ ነህ፣ የትም አትደርስም፣ ውዳቂ ነህ ብሎኝም ያውቃል እጅግ ተሰበርኩ ንግግሩን ሳይጨርስም በቡድን ጓደኞቼ ፊት ሳለክስና ሮጬ ከሜዳ ስወጣ ትዝ ይለኛል ቤት ስደርስም ብቻዬን ለማልቀስ ወደ መኝታ ክፍሌ ያመራው እናቴም የሆነ ልክ ያልሆነ ነገር እንዳለ ትረድታለች ምክንያቱም ሁሌ ከልምድ መልስ ኳስ ለመጫወት ወደ ጎዳና እወጣለሁ ክፍሌ መታም ችግር አለ ወይ ብላ ስትጠይቀኝ የተፈጠረውን ለመናገር ፈራው ምክንያቱም በልጆቿ ከመጡባት እናቴ ኃይለኛ ነችና ሁኔታውን ከነገርኳት ሳይክሏን እየነዳች ከአሰልጣኜ ጋር ትጣላለች ብዬ ሰጋው። ተደባድቤ እንደነበር ነገርኳት፣ ግን እየዋሸው እንደሆነ ገብቷታል። ሁሉም እናቶች በእንደዚህ አይነት ጊዜ እንደሚያደርጉትም ጉዳዩን ለማጣራት ወደ አንድ ጓደኛዬ እናት ጋር ደወለች። ክፍሌ ስትመለስም አምረሬ እያለቀስኩ ነበር። ኳስ መጫወት ማቆም እንደምፈልግም ነገርኳት። በቀጣዩ ቀን ከቤት መውጣት ራሱ አልፈለግኩም። ወደ ትምህርት ቤት ላለመሄድም ወሰንኩ። እናቴም አልጋዬ ጋር መጣችና ዛሬ ትመለሳለህ፣ ትክክል እንዳልሆነም ሄደህ ልታረጋግጥለት ይገባል አለችኝ። የዛን ቀንም ወደ ልምድ ተመለስኩ። አንድ አስገራሚ ነገርም ተፈጠረ። የቡድን ጓደኞቼ አልቀለዱብኝም፣ በተቃራኒው ጥሩ እንድጫወት ረዱኝ። ኳሱ አየር ላይ ሲመጣ ቴስታውን እንዳሸነፍ ተከላካዮቹ ክፍት ሲያደርጉልኝ ተመለከትኩ። ጥሩ ስሜት እየተሰማኝ እንደሆነ ማረጋገጥ ፈልገዋል። እጅጉን ተንከባከቡኝ። እግር ኳስ በተለይም በደቡብ አሜሪካ እጅግ ፉክክር የተሞላበት ጨዋታ ነው። ሁሉም በዚህ ስፖርት ጥሩ ኑሮ ለመኖር አልሞ ነው የሚጫወተው። በዛን ቀን ግን የቡድን ጓደኞቼ እየተቸገርኩ አይተው እንዳለው ረዱኝ። 16 ዓመት ላይ ደረስኩ፣ ግን አሁንም የሴንትራል ዋናውን ቡድን መቀላቀል አልቻልኩም። አባቴም ፍራቻ አደረበት። አንድ ቀን በማብሰያ ክፍል ሆነንም እንዲህ አለኝ፦ ሶስት አማራጮች አሉ። አንደኛ፣ ከኔ ጋር ሥራ መሄድ ትችላለ። ሁለተኛ፣ ትምህርት መጨረስ ትችላለ። ሦስተኛ፣ ለአንድ ተጨማሪ ዓመት በእግር ኳስ ያለን ዕድል ትሞክራለ ግን የማይሆን ከሆነ ከኔ ጋር ሥራ መጀመር አለብህ አለኝ እኔ በወቅቱ ምንም ቃል ካፌ አልወጣም። የተወሳሰበ ሁኔታ ነው፣ ምክንያቱም ገንዘብ ያስፈልገናል። እናቴም ቀበል አድርጋ አንድ ተጨማሪ ዓመት በእግር ኳስ ቆይቶ ያለውን እድል ይ ያለች ይሄ የሆነው በጥር ወር ነበር። በዓመቱም አጠቃለያ በወርሃ ታህሳስም በፕሪሜሪያ ዲቪዥን ለሮዛሪዮ ሴንትራል ዋና ቡድን የመጀመሪያ ጨዋታዬን አደረኩ። ከዛች ቀን አንስቶም የስፖርት ህይወት የጀመረ እውነቱን ለመናገር ትግሉ ከሱ እጅግ ቀድሞ ነው የተጀመረው። እናቴ የበጠስኩትን ጫማ ስታያይዝልኝ በሳይክሏ ዝናብ ፀሐይ ሳይበግራት ስታደርሰኝ ያለውንም ይጨምራል። ፕሮፌሽናል እግር ኳስ ተጫዋቾችን እንኳን መፋለም ነበረብኝ። ከደቡብ አሜሪካ ውጭ ያሉ ሰዎች ይህን ይረዳሉ ብዬ አላስብም። አንዳንድ ነገሮችን ለማመን ልትኖሩበት ይገባል። ከኡራጋዊ ክለብ ናሲዮናል ጋር ያለብን የሜዳ ውጭ ጨዋታን ወደ ኮሎምቢያ ቀንተን ስንጫወት አስታውሳለሁ። ይህም የሆነው በዛን ጊዜ በሮዛሪዮ ኢንተርናሽናል አየር ማረፊያ ባለመኖሩ ባለችው አንዲት መለስተኛ አየር ማረፊያ በዕለቱ ያለውን ጉዞ ተከትለን ስለምንጓዝ ነው። የዛን ቀን የገጠመን ወደ ኮሎምቢያ የሚሄድ ዕቃ ጫኝ አውሮፕላን ስለነበር በዛ ተጭነን ወደ ስፍራው ተጓዝን። ድምፁ እንዳይረብሸን ሲባል ትልልቅ ወታደራዊ የጆሮ ማዳመጫ ሄድፎኖችን ሊሰጡን ግድ ነበር። እጅግ አስደናቂ ነው። ካልኖራችሁበት፣ አታምኑም። አሁን ድረስ ይህን አስታውሳለሁ። በአርጀንቲና በእግር ኳስ እንዲያልፍላችሁ ከፈለጋችሁ ማድረግ የሚጠበቅባችሁም በሙሉ ማድረግ አለባችሁ። ከአየር ማረፊያው ጋር ተመሳሳይ ነው። የትኛውም ፕሌን ይምጣ ትጓዙበታላችሁ። ተጨማሪ ጥያቄ አትጠይቁም። በድንገት ታዲያ ዕድሉን ስታገኙ ትኬቱን ቆርጣችሁ ትጓዛላችሁ። ለኔ ያ ዕድል ከፖርቹጋሉ ቤኔፊካ ነበር የመጣለኝ። ምናልባትም ሰዎች የእኔን የእግር ኳስ ህይወት ያውና ከቤኔፊካ ማድሪድ ከማድሪድ ዩናይትድ ከዩናይትድ ፔስጂ ሄደ ብለው ቀለል አድርገው ሊያነሱት ይችላሉ። በመሃል የተፈጠሩትን ነገሮች ግን መገመት አትችሉም። በ19 ዓመቴ ቤኔፊካን ስቀላቀል ለሁለት የውድር ዘመናት በጣት የሚቆጠሩ ጨዋታዎችን ያደረግኩት አባቴ ከእኔ ጋር ወደ ፖርቱጋል ለመሄድ ሲል ስራውን አቁሟል። ከእናቴ ጋርም በውቅያኖስ መለያየት ግድ ብሏቸዋል። አንዳንድ ቀን በስልክ ሲያወሩ የናፍቆት እምባ ሲያነባት ይለኛል። በዚህ ጊዜ ታዲያ ውሳኔው ስህተት መስሎ ይታያል። ቋሚ የሆንኩ አይደለም። መጫወቴን አቁሜም ወደ ቤት መመለስን ፈለግኩ። የ2008 ኦሎምፒክ ግን መላ ሕይወቴን ቀየረው። በቤኔፊካ ቋሚ የሆንኩ ባልጫወትም እንኳ በአርጀንቲና የኦሎምፒክ ቡድን ውስጥ ተካተትኩ። መቼም አልረሳውም ያ አጋጣሚ ከእግር ኳስ ሊቁ ሊዮነል ሜሲ ጋር እንድጫወት አድርጎኛል። ከሱ ጋር ስጫወት በእግር ኳስ እጅግ ተዝናናው። ማድረግ የነበረብኝ ነገር ቢኖር ወደ ክፍት ቦታዎች መሮጥ ብቻ ነበር። ከዚያም ምትሃት በሚመስል መልኩ እግሮቼ ላይ ኳሶች ይደርሳሉ። የሊዮ አይኖች እንደኔና እንደናንተ አይደል የሚሰሩት። ልክ እንደ ሰው ጎንና ጎንን ይመለከታሉ፣ ግን ደግሞ ልክ እንደ ወፍ ከምድር በላይ ሆነው ይቃኛሉ። እኔ ይሄ እንዴት እንደሆነ አይገባኝም። ከናይጄሪያ ጋር ለፍጻሜ ደረስን። ያ ቀን በህይወቴ እጅግ ከተደሰትኩባቸው ቀናቶች አንዱ ነው። ጎል አስቆጥሬ አርጀንቲናን ለዋንጫ ድል አበቃው። ስሜቱን ማሰብ ይከብዳል። መረዳት አለባችሁ፣ ሀያ ዓመቴ ነው። ለቤኔፊካ እየተጫወትኩ አይደለም። ቤተሰቦቼ ተለያይተዋል። አርጀንቲና ለዛ ውድድር እኔን ከመጥሯቷ በፊት ተስፋ አጥቻለሁ። በሁለት ዓመት ውስጥ ግን የወርቅ ሜዳሊያ አሸነፍኩ፣ ለቤኔፊካም መጫወት ጀመርኩ። በመቀጠል ወደ ሪያል ማድሪድ ተዘዋወርኩ። ያ አጋጣሚ ለኔ ብቻ ሳይሆን ለመላው ቤተሰቤና በመንገዴ ላገዙኝ ሁሉ የኩራት ምንጭ ሆነ። ነው አባቴ ከኔ የተሻለ ተጫዋች ነው ይላሉ። ግን ልጅ ሳለ ጉልበቱ በመጎዳቱ ህልሙ ከሰመ። አያቴ ደግሞ ከአባቴም በላይ ጎበዝ ተጫዋች እንደሆነ ይናገራሉ። ግን በባቡር አደጋ ሁለቱን እግሮቹን አጥቶ ህልሙ ከሰመ። የኔም ህልም ብዙ ጊዜ ለመክሰም ተቃርቧል። ግን አባቴ በዛች ትንሽዬ ጣራ ባላት ክፍል መስራቱን ቀጥሏል። እናቴ ፔዳሉን መምታት አላቆመችም። እኔም ወደ ክፍት ቦታዎች መሮጥን ቀጥያለው። ሲልም ዲማርያ የልጅነት ጊዜውን እንዲህ ያስታውሳል። ዲማርያ ሶስት የውድር ዘመናትን በቤኔፊካ ካሳለፈ በኋላ በ2010 ሪያል ማድሪድን ተቀላቀለ። በሪያል ማድሪድ ቤትም ለጎሎች መገኘት ዋና ምንጭ በመሆን እንደ ሮናልዶ ያሉ አጥቂዎች ለበርካታ ጊዜያት ለጎል የሚሆኑ ኳሶችን አመቻችቶ አቀብሏል። ራሱም ጎሎችን አስቆጥሯል። የስፔን ላ ሊጋ እንዲሁም በማድሪድ ቤት እንደ ትልቅ ስኬት የሚታየው ላዴሲማ አስረኛው የቻምፒዮንስ ሊግ ዋንጫ በአንቾሎቲ ስር ሲሳካ የበኩሉን አስተዋጽኦ አበርክቷል። በ2014 ማንቸስተር ዩናይትድ የእንግሊዝን የዝውውር ሪኮርድ በ597 ሚሊዮን ፓውንድ በመስበር የግሉ ሲያደርገው በቫናል ስር ብዙ ተጠብቆበት ነበር። ዲማሪያ ግን ከባቢሉ ሊለምድ አልቻለም። ከአሰልጣኙ ሉዊስ ቫናል ጋርም ተደጋጋሚ እሰጥ አገባ ውስጥ ገባ። ይባስ ብሎም ቤተሰቦቹ ቤት እያሉ በዘራፊዎች የተፈጸመበት ዝርፊያ በስነ ልቦና ረገድ እጅጉን ጎዳው። በደጋፊዎች ከፍ ያለ ጥበቃ የተጀመረው የዲማሪያ የዩናይትድ ቆይታም በተቃውሞ ፍጨት ሊጠናቀቅ ግድ ሆነ። አሁን ድረስ ዲማሪያ ቫናልን በጥሩ መልኩ አያነሳቸውም። መጥፎ ጊዜ ለማሳለፉም እንደ ምክንያትነት ይጠቅሳቸዋል። በ2015 ዲማሪያ ዳግም የሚያንሰራራበትን እድል ከወደ ፓሪስ በኳታር ባለሀብቶች ከሚመራው ፒኤስጂ አገኘ። ባሳለፋቸው ሰባት የውድር ዘመናትም በርካታ ጎሎችና አሲስቶችን ማድረግ ሲችል፣ የሊጉን ዋንጫ በተደጋጋሚ ሲያሳካ የክለቡ የቻምፒዮንስ ሊግልም ለመገናኘትም ተጫፍ ደርሶ ቡድኑ በባየር ሙኒክ እንደተረታ ይታወሳል። በ2022 ዲማሪያ ፒኤስጂን ለቆ ዩቬንትስን ተቀላቅሎ በዚያ የአንድ ዓመት ቆይታን ካሳለፈ በኋላ ወደ ልጅነት ክለቡ ቤኔፊካ ዳግም በመመለስ በ2500 ደጋፊዎች ፊት በስታዲዮ ዳሉስ ተዋወቀ። ከሁለት ዓመታት የቤኔፊካ ቆይታው በኋላም ባሳለፍነው ክረምት መጀመሪያ ላይም እድል ወደ ሰጠው የአካባቢው ክለብ ሮዛሪዮ ሴንትራል መመለሱ ይፋ ሆኗል። በዚያም ጥሩ ጊዜን እያሳለፈ ይገኛል። በብሔራዊ ቡድን ደረጃ ከአገሩ ልጅ ሜሲና ጊዮሮ ጋር በመሆን ከዝቅታ እስከ ከፍታ ብዙ ስሜቶችን አስተናግዷል። በኦሎምፒክ ድል የተጀመረው ጉዞ በደቡብ አሜሪካ የንግስና መድረክ በብዙ አስነብቶታል። ማራካኛ ላይ የማሪዮ ጎት ዘንጎል ታዝቦ አንገቱን ደፍቷል። እዛው ማራካኛ ግን የደቡብ አሜሪካ ንግስናን አግኝቶ ከኳታር ሉዛይል ደግሞ ልዩ የዓለም ንግስናውን ከቡድን አጋሮቹ ጋር በመሆን አሳክቷል። በእያንዳንዱ የፍጻሜ ጨዋታ ታዲያ የዲማሪያ ጎል አለ ማለት ይቻላል። ከኦሎምፒክ እስከ ኮፓ አሜሪካ፣ ከኮፓ አሜሪካ እስከ ፋናሌዚማ፣ ከፋናሌዚማ እስከ ዓለም ዋንጫ ዲማሪያ የአርጀንቲና የቁርጥ ቀን ልጅ መሆኑን አስመስክሯል። ሁለት የኮፓ አሜሪካ፣ አንድ የዓለም ዋንጫ አንድ የደቡብ አሜሪካና የአውሮፓ ዋንጫ የአሸናፊዎች አሸናፊ ዋንጫ ፋይናል ዚማና አንድ የኦሎምፒክ የወርቅ ሜዳሊያ ከአገሩ ጋር ካሳካ በኋላም ከብሔራዊ ቡድኑ ራሱን አግልለዋል። የከሰልነጋዴ ነጋዴ ቤተሰቦች የተገኘው ዲማርያ አሁናዊ አጠቃላይ ሀብቱ 80 ሚሊዮን የአሜሪካን ዶላር ይገመታል። ተጫዋቹ በሳንታፌ አርጀንቲናና በፈረንሳይ ቅንጡ መኖሪያ ቤቶች ያሉት ሲሆን በግል ጀቶች መጓዝንም ያዘውትራል። እንደ ሮሌክስና ሆቦልት ያሉ ቅንጡ ሰዓቶችም የሱ መለያዎች ናቸው። ልክ እንደ ማንኛውም ባለሀብት እግር ኳስ ተጫዋች የቅንጡ ጀልባ ላይ ተዝናኑትም የህይወቱ አንዱ አካል ነው። ውድ የቻናላችን ቤተሰቦች ያልተዘመረለትን ኮከብ የአንሄል ዲማርያን ከከሰል ንግድ እስከ ዓለም አቀፍ የእግር ኳስ ኮከብነት የደረሰ የህይወት መንገድ እንዲያስቃኝናችሁ እስከ ዝግጅታችን ፍጻሜ አብራችሁ ስለቆያችሁ እናመሰግናለን። ለዚህ ቻናል አዲስ ከሆናችሁም ሰብስክራይብ በማድረግ አዳዲስ ቪዲዮዎች በቅድሚያ እንዲደርሳችሁ የደውል ምልክቷን ማብራትም እንዳትረሱ እያለን በዚሁ እንሰናበታለን። ሰናይ ጊዜ ተመኘን።